በዘመናት መካከል ያልተሰሩ ውዝፍ ስራዎችን ማቃለል ጊዜ የማይሰጥ ሀገራዊ ግዳጅ ሆኗል። ከቀደሙት ጋር ለመድረስ የሚደረገው ትንፋሽ የሚያሳጥር ትግል የበለጸገና ገናና ሀገርን በጥቂት ዓመታት ውስጥ እውን ለማድረግ ሕልም የሰነቀ ነው። የወደፊቱን የሚያሰላ የዓለምን ተለዋወጭ ሁኔታ ተቋቁሞና እንደ መልካም አጋጣሚ ወስዶ እድገትን ማስቀጠል የሚችል የማይበገር ኢኮኖሚ መገንባት ከፊት ለፊታችን የተጋፈጥነው ጥሬ ሐቅ ነው። ምዕራባውያን ሁለትና ሶስት መቶ ዓመታት የወሰደባቸውን ብልጽግና የሩቅ ምስራቅ ሀገራት በሁለት ና ሶስት አስር ዓመታት ማሳካት ችለዋል። ኢትዮጵያም ከዚህ ባጠረ ጊዜ ኋላ የቀረውን ኢኮኖሚዋን ከአፍሪካ ቀዳሚ ለማድረግ ወደፊት በሚያሻግራት የመደመር መስፈንጠሪያ ላይ ቆማ ወደ መዳረሻዋ ብልጽግና አሻግራት እመለከታለን። ኢትዮጵያ ውስጥ ከጋዝ፣ ነዳጅ፣ ማዳበሪያ፣ ቢሾፍቱ ኤርፖርት እና ሃውዚንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበውም አያቁም፣ ተሞክረውም አያቁም። ሰላሳ ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። እነዚህ ሶስት ፕሮጀክቶች የተከበረው ምክር ቤት፣ መላ ኢትዮጵያ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ቻይና ከእርሻ ወደ አምራችነት፣ ከአምራችነት ወደ ከተሜነት ያደረገችው ሽግግር ዛሬ ዓለምን ያስደመመ የኢኮኖሚ እድገትን በማስመዝገብ ሻንጋይን የመሳሰሉ የኢኮኖሚ ማዕከል የሆኑ ከተሞችን መገንባት እንድትችል አድርጓታል። ግብርና መር የኢኮኖሚ ፖሊሲን ስትከተል የኖረችው ኢትዮጵያ በአንድ ዘርፍ ላይ የተንጠለጠለ ኢኮኖሚዋ ለዘመናት ጠፍንጎ ከያዛት ድህነት ነፃ ሊያወጣት ባለመቻሉ ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ አቅጣጫ ፊቷን በመመለስ ስብራቷን የሚጠግን አዋጭም አቋራጭም መንገድ መርጣለች። በዚህም ከለውጡ ወዲህ ተግባራዊ በተደረገው የተጠና የማክሮ ኢኮኖሚ ፖሊሲና ሀገር በቀል የኢኮኖሚ ሪፎርሞች ሀገራችን ፈጣንና ቀጣይነት ያለው እድገት እያስመዘገቡ ከሚገኙ የዓለም ሀገራት አንዷ መሆን ችላለች። እራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ፣ ቴክኖሎጂ አምስተኛው ሴክተር ሆኖ፣ ሌሎች ሴክተሮች ሳይዘነጉ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስርነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ኢትዮጵያ በግብርና ላይ የተመሰረተውን ኢኮኖሚዋን ዘርፈ ብዙ በማድረግ ማይኒንግ፣ ኢንዱስትሪ፣ ቱሪዝምና ቴክኖሎጂን በማስተሳሰር በነደፈችው ሀገራዊ ትልም እያንዳንዱን ሀብት ወደ ኢኮኖሚያዊ ጥቅም በመቀየር የሀገርን እድገት በእንጭጩ እንዲቀጭ ከሚያደርግ አክሳሪም አሳሪም ስርዓት ተላቃ እምቅ አቅሞቿንና ያጋጠሟትን እድሎች ወደ ውጤት እየቀየረች ትገኛለች። ይሄ ያለው ያለው እድገታችን በጣም ግልጽና የማያሻማ መሆኑን ነው። በተለይ እነዚህ የአዳዲስ ፕሮጀክቶች ወደ ስራ መምጣት ዓለምን ኮንቪንስ ያደረገ ይመስለኛል። ያንንም መሰረት በማድረግ ነው የዓለም ኢኮኖሚ እድገት ትንበያ ለኢትዮጵያ የተሻለ የሚሆነው። ግን በአጠቃላይ የኢኮኖሚ ትንበያ የሚያሳየው በዓለም ኢትዮጵያ የተሻለች መሆን ነው። የአውሮፓና የምስራቅ ሲ ሀገራት በሚመሩት ሰሜን አፍሪካ በምትከተለው የቱሪዝም ኢንዱስትሪም ቢሆን አፍሪካ ይህ ነው የሚባል ድርሻ ሳይኖራት ቆይቷል። በኢትዮጵያም በአፄ ኃይለ ሥላሴ ጊዜ እንደተጀመረ የሚነገረው ይህ ዘርፍ ለዘመናት እንቁዎቻችንን መግለጥ፣ አቧራን ማራገፍ ተስኖት የቆየ ቢሆንም ከቤተመንግስት መንግስት እድሳት ጀምሮ እስከ ገበታ ለሀገር በተሰራው ስራ ያለውን መቃብት በመግለጥ የኢኮኖሚ መሰሶ በማድረግ ዘርፈ ብዙ ስራ በመሰራቱ የሚታይ የሚጨበጥ የሚዳሰስ እድገት ማስመዝገብ ተችሏል። በሃያ ሠላሳ ሁለት የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በሃያ ሠላሳ ስድስት የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይህን እናሳካለን። ማንም ሊያስቆመን አይችልም። በእነዚህና በሌሎች ዘርፎች የተሰራው ስራ ኢትዮጵያ ማግኘት የሚገባትን ማህበራዊ ኢኮኖሚያዊና ፖለቲካዊ ጥቅሞችን በማረጋገጥ የሀገሪቱን መጻኤ ዕድልና ተስፋ የሚወስን ሆኗል።